ፈጣንና ቀጣይነት ያለው ሁሉን አቀፍ ለውጥ በሴቶች ተሳትፎ ለማረጋገጥ ሴቶችን በማብቃት ረገድ የተገኙ ውጤቶችን እውቅና ለመስጠት፣ ላጋጠሙ ተግዳሮቶች በቅንጅት በመወያየት መፍትሄ ለማመላከት የዘንድሮው ዓለም አቀፍ የሴቶች ቀን ትኩረት አድርጎ ውሏል። ከወትሮው በተለየ መልኩ በተለያዩ ዘርፎች በማህበር ተደራጅተው ውጤት እያስመዘገቡ ያሉ ሴቶችም በዕለቱ ተጎብኝቷል። የአርሶ አደር ልጆች ነን። ከዛ ተነስተን ነው መንግስት ባመቻቸልን ጥሩ ቦታ መሰረት ያለንን አቅም አዳብረን ያው እንደምታዩት እዚህ ደርሰናል። አሁን እዚህ ውስጥ ሀያ አሉን፣ በተጨማሪ ደግሞ ጊደሮች አሉ። በቀን እሷ ሰላሳ ትሰጣለች። ያው ጠዋትና ማታ ሰላሳ ሰላሳ አምስት ድረስ ማክሲመሙን ነው የምነግርሽ። ያው ጠዋትና ማታ አንድ አይነት አይሰጡም። አሁን ሰላሳ ትሰጣለች። ሕፃን ልጅ ወልደሽ እንደምትንከባከቢው ፍሬውን አድጎ እንደምትበይው ሁሉ ከብት ማለት ያው ነው፣ ያን እንክብካቤ ነው የሚፈልገው። ሴት ደግሞ ጠንካራነን ከተነሳች ዓላማ አላት። ኦን ታይም ነሽ። በአጠቃላይ ጎበዝ ነሽ ለስራዋ። በእለቱም በትምህርታቸው ከፍተኛ ውጤት ላስመዘገቡ ሴት ተማሪዎች፣ በግብርናው መስክና በኢንቨስትመንት ዘርፉ ለተሻለ ውጤት ለተጉ ሴት ኢንቨስተሮች እውቅና፣ ምስጋና፣ ዋንጫ እንዲሁም የምስክር ወረቀት የተበረከተ ሲሆን ተገቢውን እድል ካገኙ ውጤታማ ናቸው ተብሏል። እድል ከተሰጣቸው ሴቶች ልክ እንደ ወንዶች ትላልቅ ቦታ መድረስ እንደሚችሉ ማሳያ ነው ማለት ማሳየት እንድችል እድል ፈጥሮልኛል ሴት መሆን። በተጨማሪም የሀገራችን ሴቶች ፍላጎታቸውና ያላቸውን ችግሮች ከራሳቸው ለማድመጥ እድል የፈጠረ ነው የተባለ ሲሆን በመንግስት ድጋፍ ቤት የተበረከተላቸው አቅመ ደካማ የሆኑ እናቶችንም በመጠየቅ የተከበረበት ልዩ የሴቶች ቀን ነበር። ቆንጆ ቤት ነው የተሰጠኝ። በአሁን ሰዓት በመልካም እኖራለሁ። ያው አይኔ ቢጠፋም መስራት ባልችልም መኖሪያ ቤት ስላገኘው ችግሬ ስለተቀረፈ በቅድሚያ እግዚአብሔርን አመሰግናለሁ። በመቀጠል መንግስትን ለሰጠኝ እጅግ በጣም ነው የማመሰግነው። ካልጠበቅኩት በላይ ካልጠበቅኩት በላይ አቅሜ የማይችል በላይ ቤት ቆንጆ ቤት አገኘሁ። ቆንጆ ቤት አገኘሁ። ልጆቼ የተማራችሁት ሁሉ እግዚአብሔር ይክፈትላችሁ። እግዚአብሔር ይስጣችሁ። እግዚአብሔር ይስጣችሁ። በተለያዩ ሁነቶች ሲከበር የዋለው የዘንድሮው ዓለም አቀፍ የሴቶች ቀን አስመልክቶ በሸገር ከተማ በተዘጋጀው መርሃ ግብር መልእክት ያስተላለፉት የሴቶችና ማህበራዊ ጉዳይ ሚኒስትር ዶክተር ኤርጎ ውጌ ተስፋዬ በሁሉም ዘርፎች ሴቶችን ለማብቃት በትኩረት እየተሰራ ስለመሆኑ አንስተዋል። በሴቶች የልማት ህብረት በአባላት የታቀፉትንም ሆነ በአባልነት ያልታቀፉ ሴቶችን የቁጠባ ባህል እንዲያዳብሩ ማድረግ በሶስተኛ ደረጃ ከተለያዩ የፋይናንስ ተቋማት ጋር ትስስር እንዲፈጥሩ በማስቻል ሴቶች የብድር ተጠቃሚ እንዲሆኑ በማድረግ ባገኙትን ብድር ምርትና አገልግሎታቸውን እንዲያስፋፉ ያመረቷቸውንም ምርቶች ደግሞ በኤግዚቢሽን በባዛር እንዲያስተዋውቁ እንዲያቀርቡና እንዲሸጡ በማድረግ ኑሯቸው እንዲለወጥ የመደገፍ ስራ። በአራተኛ ደረጃ ከጤና ተቋማት ጋር ትስስር በመፍጠር የጡትና የማህፀን ጫፍ ካንሰር ምርመራን እንዲካሄድ ንቅናቄ በመፍጠር ሰፊ ሴቶች የዚህ ተጠቃሚ እንዲሆኑ ማድረግ። የሴቶችን እኩልነት ባህል እስከሚሆን ድረስ ጥረታችንን አጠናክረን እንቀጥላለን ያሉት ሚኒስትሯ የሴቶች አቅም ኢትዮጵያን ወደ ብልጽግና ማማ የሚያሸጋግር ነው ብሏል። የሴቶች እኩልነትን ባህል እስከሚሆን ድረስ እኩልነት እያልን ሁሌ የምናወራ ሳይሆን ልክ አሁን መንግስታችን እንደጀመረው ሃምሳ ፐርሰንቱ የካቢኔ አባላት የኦሮሚያ ጨፌም ሃምሳ ፐርሰንት፣ ይሄ ምን እየሆነ ይሄዳል? ባህል እየሆነ ይሄዳልና የበለጠ ደግሞ የኢኮኖሚ ተጠቃሚነትን የምናሰፍንበትን ሁኔታ እየሰራን እንሄዳለን። ይህንንም ጥረታችንን እንድንቀጥል በዚሁ አጋጣሚ ጥሬን አስተላልፋለሁ። የሴቶች አቅም ኢትዮጵያን ወደ ብልጽግና ማማ የሚያደርስ ኃይል ነው።